ክቡር አፈጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር የጠቅላይ ፍርድ ቤት ፕሬዚደንት አቶ ቴዎድሮስ ምህረቱ፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ፊልድ ማርሻል ብርሃኑ ጁላ፣ ክብርት ከንቲባ አዳነች አቤ፣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 ማለት እፈልጋለሁ። እንዲሁም ከጥቂት ቀናት በፊት የአብይ ጾም የጀመራችሁ ወንድምና እህቶቻችን ሁለቱም ጾሞች ሰላም የምናውጅበት፣ ፍቅር የምናውጅበት፣ ትብብር የምናውጅበት፣ ሕብረት የምናውጅበት፣ ኢትዮጵያዊነት ከፍ ከፍ የምናደርግበት፣ እንደ ጥንቱ ካለን የምናጋራበት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 በሀብተ ጎርጊስ ድልድይ ተሻግሮ አዲሱን ፒያሳ ነክቶ በፍሬንድሺፕ ወደ ፒኮክ የሚሄደው ነው። የዛሬ ዓመት ተኩል ሁለት ዓመት ገደማ ከሀብተ ጎርጊስ ድልድይ እስከ ፍሬንድሺፕ አካባቢ ያለውን የሪቨርሳይድ ሰው ካለምንም ችግር አስራ አምስት እና ሀያ ደቂቃ በዚያ ውስጥ ተጉዞ ለማየት ይቸገራል። የበዛ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 ወንድና ሴት ኢትዮጵያውያን በሚያስደንቅ ብቃት በኢትዮጵያዊ ገንዘብ፣ በኢትዮጵያዊ ጭንቅላት፣ በኢትዮጵያዊ ስራ ትጋት ይሰራሉ ተብሎ የማይታሰቡ በርካታ ስራዎች በመከወን ላይ ይገኛሉ። አዳዲስ ኮንትራክተሮች፣ ድንጋይ ተሸክመው አገር የሚያቀኑ ሴት ልጆች፣ በቀን ብቻ ሳይሆን በማታ የሚተጉ ወጣቶች፣ ከነሱም በላይ ገንዘብ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 መንገድ ስራ እየሰሩ ያሉት ገንዘብ ሳይከፈላቸው ነው። ኢትዮጵያውያን ባለሀብቶች ከምንጊዜውም በላይ ሀገራቸውን ለማነጽ ለመስራት የቆሙበት ጊዜ ስለሆነ የፌዴሪ መንግስት በዚሁ አጋጣሚ ያለውን ክብር እና ምስጋና ለሚያለሙ የፕራይቬት ሴክተር በዚሁ አጋጣሚ መግለጽ እወዳለሁ። በዚህ ኮንቬንሽን ሴንተር ንግድ እንነግድበታለን፣ ሀሳብ እንቀያየርበታለን፣ ዲፕሎማሲም እንሰራበታለን። አፍሪካን የሚያገናኙ ዋና ዋና ውህደቶች እዚህ ቦታ ላይ ይከናወናሉ። ለምሳሌ ከጥቂት ወራት በኋላ የዓለም የአርተፊሻል ኢንተሊጀንስ ኮንፈረንስ እና ኤግዚቢሽን እዚህ ቦታ ይካሄዳል። በርካታ ሀሳቦች፣ እውቀቶች ይገበያሉ።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 ከምዕራብና ከመካከለኛው አፍሪካ የመጡ ወንድምና እህቶቻችን በአንድ ድምጽ ኢትዮጵያ በአጭር ጊዜ ውስጥ በራሷ ሀሳቤና በልጆቿ ለአፍሪካ አሪያ የሆነ ስራ እየሰራች መሆኑን ተናግረዋል። ስራዎቻችን ይበልጥ እንዲናገሩ ለፌዴራል፣ ለክልል፣ ለአዲስ አበባ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 ራመዳን የጾማችሁ ያላችሁ ወንድምና እህቶቻችን፣ የጀመርነው ሁሉ በሚያስደንቅ ፍጥነትና ውበት እንዲጠናቀቅ፣ መከናወን ከኛ ጋር እንዲሆን፣ ጀምረን እንድንጨርስ፣ ተናግረን እንድንፈጽም የረዳንን አምላካችንን በዚህ በራመዳንና በጾም ወቅት አብዝታችሁ እንድታመሰግኑልን እናንተን መለመን እፈልጋለሁ። ፈጣሪያችን በብዙ ስላዳላና የጀመርነውን ሁሉ የተናገርነውን ሁሉ በሚያስደንቅ ብቃትና ፍጥነት ማከናወን ስለቻለ ፈጣሪያችን እያመሰገን ኢትዮጵያና ሕዝቦቿን እንዲባርክ እየለመን መጪው ዘመን የሰላም፣ የፍቅር፣ የዕድገት የመሻገር እንዲሆንልን እመኛለሁ። አመሰግናለሁ።